ድንገራችሁ ወላሂ የመጣውኝ የመጀመሪያ ቀን የወንድሜ ልጅ አለች፣ ትንሽ አምስት ዓመቷ ምናምን ነው እና በቃ ምን እንደሆንኩባት አላውቅም። በጣም ተቀይሬባታለሁ። ስድስት ሺህ ብር ይዣለሁ፣ ዜጋ ማለት ነው። አንዲት እህቴ ጓደኛ ታያችኋለሁ። ምክንያቱም አብዛኞቻችሁ ኑሮ በጣም እንደተወደደ አልገባችሁም እና ምናልባት ለቤተሰብ ብር ልካችሁ ማለት የሁሉ ብር ምናደረጉት ምናምን ልትሉ ትችላላችሁ። አሰላሙ አሌይኩም ወራህመቱላሂ በረካቱ ውድና የተከበራችሁ የሰሙ ዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ስለምሰጡኝ ማንኛውም አስተያየት ስለምታደርጉልኝ ሰብስክራይብ እጅ በጣም አድርጌ ያመሰግናለሁ። ረመዳን እንዴት ነው? እኔ ጋር አልሐምዱሊላህ ሰላም ነው። እንግዲህ ከገጠር ቆይታ በኋላ አዲስ አበባ መጥቻለሁ። ዛሬ ደግሞ ይሄ ፊት ማለት ነው፣ በከለር እና በካሜራ ጥራት ምናምን ነገር ነው እናንተ ጋር የሚቀርበው እንጂ እንዲሁ ብታዩኝ በጣም ነው ማስፈራው። በጣም ጠቋቁረኝ ምናምን ነገር ነው የመጣሁት ማለት ነው። እና ልንገራችሁ ወላሂ የመጣውኝ የመጀመሪያ ቀን የወንድሜ ልጅ አለች፣ ትንሽ አምስት ዓመቷ ምናምን ነው። እና በቃ ምን እንደሆንኩባት አላውቅም፣ በጣም ተቀይሬባታለሁ እና ነገር ምተኝ በቃ ወይኔ አክስቴ ምንሆና ነው? ምናን ብላኝ አላውቅም። እና ከዛ ምግብ ማለት ነው ታጉርሰኛለች ታጉርሰኛለች። ከዛ እንዴ መኩይ ምን ነው ተጎድቼብሻለሁ እንደ ምናም ነገር እያልኳት ነበረ። እና ገርሞኛል። በነገራችን ላይ አገር ቤት አይመቸኝም። በጣም እንትን ብዬ ነው የመጣውት ጠቋቁሬ፣ ምናም ነገር ነው የመጣውት ማለት ነው። እና ለዛም ብዬ አሁን ላይ ይሄው እንትን እንቁላል እና እንትን ምንድን ነው ይሄ ቡና የተፈጨ ቡናና ምንድን ነው ማር ቀላቅዬ እንትን በይ ልቀባ ብዬ እስኪ ትንሽ ፈካ ካደረገኝ ብዬ ልቀባ ነው። ከዛ በኋላ ደግሞ መልክት አለኝ መልክቴን ለማድረስ ይሄዳለሁ። እሱ ምንድን ነው። ፊቴ ልቀባና ከዛ ተመልሼ መጥቼ እነግራቸዋለሁ ማለት ነው። እንደዚህ ከሂጃብ ጋር ስለማይመቸኝ ልቀባና ከዛ አሳያቸዋለሁ እንዴት እንደ እና በሶፍት ምናምን ነገር ነው የምቀባው። ቲክቶክ ላይ ቼው ነው። አንድ ሁለቴ ተጠቅሚዋለሁ። አሪፍ ነው እና እናንተም ተጠቀሙት፣ እሺ። ከዛ በኋላ መልእክቴ እነግራቸዋለሁ። በመቀጠል ደግሞ ሰብስክራይብ፣ ረመዳን እስከሚወጣ ድረስ 50 ሺ ሰብስክራይብ አስገቡኝ። ይሄ ነው በቃ ለእናንተ እንዛዜ ማለት ነው። እና የረመዳን ሀጅር ታፍሳላችሁ አያችሁት እንዴት እንደተቀባውት፣ መጀመሪያ እንትኑን ምንድነው ማክስ ማክሱን ቡናው ምናም ነገር ተቀቡና ከዛ በኋላ ሶፍት ታደርጉበታላችሁ። ከዛ በኋላ ሶፍቱ ላይ ደግሞ ድጋሚ ታደርጉበታላችሁ ማለት ነው። ይሄ እጄንም ተቀብቻለሁ። ወላሄ ፍክት ነው ያደረገኝ ባንዴ ማለት ነው። እና አሁን ምንድነው ፊታችሁ ላይ ያለ ጸጉር ራሱ ካለ እንደዚህ ላጥ ስታደርጉት ይወጣል ማለት ነው። እና በጣም አሪፍ ነው። እኔ ከዛ በፊት ከዚህ በፊት በሁለቴ ምናምን ተጠቅሚው ለውጥ አይቼበታለሁ። እናንተም ተጠቀሙት። እና ፊቴ ምንድን አላውቅም፣ እንደ ጭርት ነገር ማለት ነው። እንትን ምንድነው እንደዚህ ፍልፍል እያለ ነገር ጥቋቁር ነገር ነው ይወጣብኝ። እንደዚህ ፊቴ ሆኖ አያውቅም። እና አሁን ላይ አሪፍ ነው ይሆናል ብዬ አስባለሁ። በቃ ይሄንን ስትጠቀም ማለት ነው። እና ደጋግሜ እጠቀመዋለሁ። እናንተም እንዲህ ፊታችሁ ከተበላሸባችሁ ተጠቀሙ፣ ታሪፍ ነው። ታጥቤ ደግሞ አሳያችኋለሁ። ይኸውላችሁ በደንብ ድርቅ ነው ያደረኩት እና ድርቅ ካላለ በደንብ ማለት ነው ያረቢ አስፈራለዋ እንደዚህ እንትን አይላችሁም፣ ላጣ አይለላችሁ ይሄው እና በደንብ እንዲደርቅላችሁ ጠብቁትና አንድ ሰላሳ ደቂቃ ምናምን ተውትና እዛ ስራ እየሰራችሁ ምናምን እንዲደርቅላችሁ። ይሄውላችሁ እንዳለንም የሚያነሳላችሁ ፊታችሁ ላይ ያለው ነገር እንዲነላጥ እንላ እሺ። እዚህ ጋ ፀጉር አለመሰለኝ እና ፀጉር ሲኖር ያሳምናል። አያችሁታ? ጠጥን ያደረገው አይታያችሁም ግን እዚህ ካሜራው እንትን ስለሆነ ጨለማ ነገር ሆኗል በቃ። ውድ ጓደኞቼ እንግዲህ ታጥቤ ይኸው ፊቴ ፏ ብሎ መጥቻለሁ። ከቅድም አሁን እሻላለሁ ብዬ አስባለሁ። በመቀጠል ደግሞ ቅድም መልእክት አለኝ ብያችሁ ነበረ። መልእክቴ ምንድን ነው? እዚህ ጋር ይኸው ስድስት ሺህ ብር ይዣለሁ። በዚህ ስድስት ሺህ ብር አስቤዛ ጓደኛዬ ለወንድሟ አስቤዛ ገዝተሽ መልእክት አድርሽልኝ ብላኛለች። ስለዚህ እገዛና በዚህ ስድስት ሺህ ብር ምን ልገዛ እችላለሁ የሚለውን ነገር ለእናንተ አሳያችኋለሁ ማለት ነው። ምክንያቱም ኑሮ በጣም ተወዷልና ምናልባት ለቤተሰብ ብር ልካችሁ ምናምን ነገር ይሄ ሁሉ ብር ምን አደረጉት ምናምን ልትሉ ትችላላችሁ፣ ላትሉም ትችላላችሁ። ስትመጡም ደግሞ አሁን ልትመጡ ያሰባችሁ ሰዎች እዚህ ስትመጡ ግራ እንዳይገባችሁ ምናምን ነገር ያለውን ነገር እነግራችኋለሁ። በትንሹ ኑሮ ቢወደድም ያው ትኖሩታላችሁ። ምንም አዲስ ነገር የለውም። ለማስፈራራት ፈልጌ ምናምን ነገር አይደለም፣ እና ገዝቼ ልምጣና ከዛ እያንዳንዱን አሳያቸዋለሁ ማለት ነው። በመቀጠል ደግሞ ያው ረመዳን በረመዳን ሃምሳ ሺ ሰብስክራይብ እንገባለን ቃል ነዋ። ስለዚህ አታሳፍሩኝም ብዬ ተስፋ አደርጋለሁ። ሃምሳ ሺ ሰብስክራይብ ዳይ ትላላችሁ በቃ። ለማንኛውም ሱቄ እጄ ገዛዝቼ ምናምን መጥቼ ያሳያቸዋለሁ። ከዛ ዚያራ እንሄዳለን። እንግዲህ በስድስት ሺህ ብሩ ተከራክሬ ተከራክሬ የገዛውትን እቃ ላሳያችሁ። በአንድ ቦታ አይደለም፣ በጣም ብዙ ቦታ ፈልጌ የሚቀንሰውን አይቼ ምናምን ነገር ነው የገዛውት እውነት ለመናገር ማለት ነው። እና የገዛሁት ይውላችሁ፣ ይሄንን ዘይት ቆንጆ ዘይት ነው። እኔ ተጠቅሜ አይቼዋለሁ። እና ይሄንን ዘይት አንድ ሺ አራት መቶ ስልሳ ነው የገዛውት። እና ሌላ ደግሞ ምንገዛው ገዛው መሰላችሁ ይሄው ሁለት ኪሎ ስኳር ገዛው በ150 ብር። እና ደግሞ ይሄው ለረመዳን የሚያስፈልግ ነገር ስለሆነ ፒኪን ፓውደር ገዛው ማለት ነው በ ስልሳ ብር። እያንዳንዱን ነገር ልንገራችሁ። ሌላኛው አ በቃይ ሽሮና በርበሬ ምናልባት ካስፈለገ ብዬ! ራስ ሻይተሽ ግዢ ነበር ያለችኝ። ስለዚህ የሚያስፈልግ ነገር ስለሆነ ይሄ 250 እና 250 ሁለቱ 4 ከ95 ነው የገዛዋቸው። እና እዚህ ጋር ነው ትኩሱ፣ እዚህ ጋር ነው ምንድነው፣ እዚህ ጋር ደግሞ ሌላ ትኩሳት የሚል እንትናላ። ይሄ ተውኝ አልኳችሁ ስጋ ሆኗል። በቃ ስጋ ራሱ እንደዚህ አልተወደደም፣ በነገራችን ላይ ሶስት መቶ አራት ሶስት መቶ አራት መቶ የሚገዛ የነበረው ዘጠኝ መቶ ተብዬ ከብዙ ክርክርና ከብዙ ፍለጋ በኋላ ስምንት ከሃያ ገዝቻለሁ። ይኸኛውን ማለት ነው። ስምንት ከሃያ ገዛው ቡና። ባለፈው አገር ቤት ሲሄድ በሰባት መቶ ነበር የገዛሁት ወልቂጤ ላይ እዚህ ደግሞ ዘጠኝ መቶ እና ስምንት ከሀምሳ ምናምን ነው የሚባለው። ይሄኛውን ስምንት ከሀያ ገዛውኝ በፍለጋ ማለት ነው። ሌላኛው ደግሞ ይሄውላችሁ ሶስት ኪሎ ዱቄት በመቶ መቶ ብር ብር ገዝቻለሁ። ሌላኛው ይኸው ፓስታ በ99 ብር 3 ገዝቻለሁ። እኔ እንዲሁም ብሩ እንደዚህ ይገዛልኛል ብዬ አላሰብኩም ነበረ። በደንብ ነው የገዛልኝ ማለት ነው። ሌላኛው ይኸው ሁለት ኪሎ ምስር በሁለት ሰማንያ ሰማንያ ነው የገዛሁት ይሄኛው ማለት ነው። የአገር ውስጡ ይጨምራል። ሌላኛው መኮሮኒ ነው። ሁለት መቶ ሀያ ሀያ ብር ነው የገዛሁት። ሁለት ኪሎ መኮሮኒ ገዝቻለሁ። ሌላኛው ደግሞ እዚህ ጋራ እዚህ ጋር ምን ነበረ ሩዝ ገዝቻለሁ። አምስት ኪሎ ሩዝ ይሄኛውን ገዝቻለሁ። ሌላኛው ደግሞ ይሄኛው ይሄ የጻ የልጆች ነው። ለልጆች ግዝላቸው ብላይ ይሄ ለልጆች አበወለድ ጁሶች ምናምን ገዝቻለሁ። በቃ እነዚህ ናቸው ያሉት። በቃ ሌላ እና ከስድስት ሺህ ብሩ እየተረፈኝ ይኸው ሶስት መቶ ብር ተርፎኛል። ይሄንን እቃ ገዝቼ ማለት ነው። እና ምን ትላላችሁ? አሪፍ አይደለም? እኔ እንደጠበኩት አይደለም፣ የምር ማለት ነው ማለት ያው፣ ሁል ጊዜ ምገዛ ቢሆንም አሁን ረመዳን ላይ እቃ ስለጨመረ እንደዚህ ይገዛልኛል ብዬ አላሰብኩም ነበረ። ብቻ አሪፍ ነው፣ እንደኔ አሪፍ ነው፣ ይገዛልኝ። እንደናንተስ እንዴት ነው? ተወዷል እና ይሄን ይመስላል ቆንጆ ነው ብዬ አስባለሁ። እና ረመዳን ሳይወጣ እናንተ ቤተሰቦቻችሁን ሰርፕራይዝ ማድረግ የምትፈልጉ ባስቤዛ ምናምን ዙሪያ ችግር የለውም፣ አዲስ አበባ ከሆናችሁ እንደዚህ ወጥሬ ተከራክሬ ምናምን ነገር ገዝቼ ምናምን ነገር ወስጄ ሰፕራይዝ ላደርግላችሁ ይችላለሁ። ምንም ችግር የለውም ማለት ነው። እንደ ትብብር ትርፍ አይደለም የምፈልገው፣ እንደ ትብብር ልተባበራችሁ የምችለው ነገር ካለ ማለት ነው። እና ይሄንን ይመስላል በቅ ምን ትላላችሁ? አሁን እንግዲህ ባጃጅ ፈልጌ ከዛ እሄዳለሁ። ፍጡር ሰዓት እየደረሰ ነው። ለማንኛውም ወሰላሙ አሌይኩም ረህመቱላሂ በረካቱ። እንደዚህ አድርጌ ቋይላ አሳያችሁ እንትኖቻቸውን እንዳለ ማለት ነው፣ ገልብጬ ካሜራውን አሳያችኋለሁ። ይኸውላችሁ በደንብ እንድታዩት ብዬ ነው። እንደዚህ ይኸውና ማለት ነው የገዛሁት